በቁጥጥር ስር ውለዋል። ከአራት ወር በፊት በአዲስ አበባ አዲሱ ገበያ አካባቢ አንድ ሲኖ ካሲኖ ሸቀጥ የጫነ መኪና ሹፌር በላንድ ክሮዘር በመምጣት የመከላከያ የትራፊክ ፖሊስ ልብስ በመልበስ አባል ገጭተህ ያመለጥከው በማለት ሹፌርና ረዳቱን በላንድ ክሮዘር ጭነው መኪናውን በሌላ ሹፌር ነድተው ሸቀጡን ሸጠው መኪናውን ጎሮ አቁመው መሰወራቸውን ገልጸ እንደነበር ይታወሳል። እነዚህ ሌቦች በድጋሚ በዚህ ሳምንት ሌላ የመኪና ሹፌርና ረዳት አፍነው መኪናውን በሌላ ሹፌር እያስነዱ ሲወስዱ እነሱም ላንድ ክሮዘር ውስጥ ያለውን ረዳት መኪናቸው እየሄደ ወርውረው ሲጥሉት ሌላው አልፎ የሚሄድ መኪና ረዳቱን ገይቶ ሕይወቱ ሊያልፍ ችሏል። እነዚህ ዘራፊዎች ረዳቱን ወርውረው በሌላ መኪና ተገይቶ እንዲሞት አድርገው ከሚረከባቸው ነጋዴ መጋዘን እያራገፉ ባሉበት ሂደት ፖሊስ ባደረገው ብርቱ ክትትል በቁጥጥር ስር ብሏል። የሚገርመው ለዚህ ተግባር የሚጠቀሙበት ላንድ ክሮዘርም መኪና ንብረትነቱ የኢትዮጵያ ንግድ ባንክ ሲሆን ሹፌሩም ከመስሪያ ቤቱ እውቅና ውጪ ከወንበዴዎች ጋር እየዘረፍ ሕይወት እየቀጠፈ አብሮ በቁጥጥር ስር ውሏል። በዚህ ተግባር በስራ ላይ ያለ ፖሊስ፣ የመንግስት ደህንነት፣ የቀድሞ መከላከያ አባል የነበሩም ተሳትፈውበታል። ዘላለም የሚባለው አሁን ፖሊስ ሆኖ በስራ ላይ ያለ በሚዘረፍበት ወቅት የትራፊክ ልብስ የሚለብሰው ነው። መምህሩ የሚባለው የመከላከያ ልብስ ለብሶ የተሳተፈ ነው። ኤፍሬም የባንክ ሹፌር መኪናውን ይዞ አብሮ የሚዘርፍ ነው። ኦማር የመንግስት ደህንነትን መስሎ ፍቃድ፣ ብሎ ጠይቆ ወጣ ብሎ ሽጉጡን ሹፌር ላይ ደቅኖ ዝርፊያ የሚያከናውን ነው። ፍጹም የወታደር ልብስ በመልበስ የሚሳተፍ ነው። ሌሎችም አሉ። በጥቅሉ 11 ዘራፊዎች እጅ ከፍንጅ ረዳቱን ለሞት ከዳረጉ በኋላ ከዘረፉት ንብረት ጋር በቁጥጥር ስር ውለዋል። ለዚህም የአዲስ አበባ ፖሊስ ክብርና ምስጋና ይገባዋል።